በጎንደርና ጎጃም ቀጠናዎች ወሳኝ በተባሉ የፋኖ ይዞታዎችና የወረዳ ከተሞች ከባድ ውጊያ ሲካሄዱ ውሏል። በጎንደር በአምስት አቅጣጫ የገባው የአገዛዙ ጦር በፋኖ ኃይሎች ጸረ ማጥቃት ሲከፈትበት፣ በጎጃም በሁለት መለስተኛ ከተሞች ውጊያ ተካሂዷል። በስምና በማዕረግ ያልተለየ አንድ የአድማብተን አመራርም መመታቱ ተሰምተዋል። ዝርዝር የግንባር መረጃዎቹን ይዘናል። የመከላከያ ካምፕ በህወሓት ተከቧል። ከወደ መቀሌም አስደንጋጭ የተባለ ትእዛዝ ወርዷል። ለመሆኑ በህወሓት የተከበበው የመከላከያ ካምፕ ከወዴት ነው? ከመቀሌ የወረደው ትእዛዝስ ምን ይላል? ለሚለው ዜናችን ምላሽ አለው። አገዛዙ በከተሞች ለሚያካሄደው ወታደራዊ አፈሳ ስም ሰጥቶታል። የቀይ ባህር ዘማች በሚል ወታደራዊ አፈሳው እንደቀጠለ ነው። በተለይም በኦሮሚያ ክልል ስላለው አፈሳና የሽመለስ አብዲሳ ልዩ ኃይልን ሚና በተመለከተ ጥብቅ መረጃ አሰናርተናል። ከአራት ኪሎ ሃርጌስ የበረሩት የአሜሪካው ጀኔራል ሞቃዲሾን ሳይረግጡ መመለሳቸው በቀጠናው አስተላለፍ አዲስ ውጥረት ፈጥሯል። ከጀኔራሉ ጉብኝት በኋላም የአሜሪካ ጦር የብልጽግናውን አገዛዝ ለሌላ ተልዕኮ ፈልጎታል። በአፍሪካ ቀንድ መረጃችን ይዘነዋል። ሰላም ጤና ይስጥልን፣ ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በጎንደርና ጎጃም ቀጠናዎች ወሳኝ በተባሉ የፋኖ ይዞታዎችና የወረዳ ከተሞች ከባድ ውጊያ ሲካሄድ ውሏል። የፋኖ ጠንካራ ይዞታ በሆነው በጎንደር አዲስ ዘመን ሚካኤል ደብር ቀጠና ከባድ ውጊያ ተቀስቅሷል። በአምስት አቅጣጫ የገባው የአገዛዙ ጦር በፋኖ ኃይሎች የመልሶ ማጥቃት ተከፍቶበታል። ትናንት ከምሽት ሁለት ሰዓት እስከ ሌሊት አስር ሰዓት ድረስ የፋኖ ጠንካራ ይዞታ ወደሆነው አዲስ ዘመን ሚካኤል ደብር የተንቀሳቀሰው የአገዛዙ ጦር የከበባ ሙከራው ከአምስት አቅጣጫ የተነሳ እንደሆነ በግንባር መረጃው ላይ ተመላክተዋል። አንደኛው ከአዲስ ዘመን ከተማ በዘርጣ አስታ በኩል፣ ሁለተኛው ከአዲስ ዘመን ጣራ ገዳም አርኖ ጋርኖ በኩል ወደ ሚካኤል ደብር የተንቀሳቀሰ ሲሆን፣ ሶስተኛው ከአዘዞ ጠዳ አርኖ ጋርኖ፣ አራተኛው ከዶጎማ ወደ ሚካኤል ደብር የተንቀሳቀሰ ሲሆን፣ አምስተኛው የስምሪት አቅጣጫ ከአርባያ በለሳ ወደ ዋናው የውጊያ ማዕከል ሚካኤል ደብር መንቀሳቀሱን ተከትሎ ውጊያው መቀስቀሱ ታውቋል። የአፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የግንባር መረጃ እንደሚያሳየው በቀጠናው የሚገኙ የኮር አመራሮች የሚመሩት ውጊያው በመልሶ ማጥቃት በአምስቱ አቅጣጫ በከባድ መሳሪያ የታገዘ ውጊያ በመካሄድ ላይ መሆኑን፣ ሆኖም አፍላ ውጊያ ላይ በመሆኑ የውጊያውን ውጤት ማወቅ እንዳልተቻለ ገልጿል። ይህ ዜና እየተጠናቀረ ባለበት ህዳር 24 ቀን እኩለ ቀን የሚካኤል ደብር ቀጠና በአምስት አቅጣጫዎች ውጊያው የቀጠለ ሲሆን፣ ቀጠናው ላለፉት ሶስት በጋዎች የፋኖ ኃይሎች ጠንካራ ይዞታ እንደሆነ ይታወቃል። በጎንደር ሊቦ ከምከም ወረዳ ልዩ ቦታው ሚካኤል ደብር የተሰኘው ቦታ በውጊያ ስትራቴጂ HK አመችነቱ የሚታወቅ ቦታ ሲሆን የባህር ዳር ጎንደር ዋና መንገድን ለመቆጣጠርም ሆነ የውጊያ ኃይል ለመገንባት ጠቀሜታ ያላቸውን የበለሳ ቀጠናዎች ለመቆጣጠር ግዥ ቦታ ስለመሆኑ የፋኑ ኃይሎች ይናገራሉ። ይህን ገዢ ቦታ ላለማስደፈር የሚደረገው ትንቅንቅ እንደቀጠለ መሆኑም ከግንባር የተገኘው መረጃ ያሳያል። በሌላኛው የግንባር መረጃችንም በጎጃም የአፋብሃ ቴድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር የፋኑ ኃይሎች በአገዛዙ ጥምር ጦር ላይ ድል መቀዳጀታቸውን አስታውቀዋል። በአቸፈር ወንድዬ ቀጠና የተካሄደው ውጊያ በፋኑ ኃይሎች እጅ በምትገኘው አውትሌት ከተማ ሲሆን ከተማዋን መልሶ ለመቆጣጠር የተንቀሳቀሰው የአገዛዙ ጥምር ጦር በፋኑ ኃይሎች የመልሶ ማጥቃት መመታ ማጥፋቱን ነው የእዙ የግንባር መረጃ የሚያሳየው። በሌላ በኩልም ዛሬ ህዳር 24 ቀን በንጋት ጭንባ ከተማ መሽጎ የሚገኘው የአገዛዙ ጥምር ጦር ላይ ማጥቃት የከፈቱት የፋኖ ኃይሎች ቁጥሩ በውል ያልተገለጸ ሰብአዊና ቁሳዊ ጉዳት ማድረሳቸውን ገልጸው ኃይሉን መበተን መቻላቸውን አስታውቀዋል። በአውትሌት ላፈና የሄደው የአገዛዙ ጦር በፋኖ ኃይሎች መልሶ ማጥቃት ሲመታ፣ በተመሳሳይ ሰዓት ንጋት ላይ ጭንባ በተሰኘችው ከተማ የፋኖ ኃይሎች ማጥቃት መክፈታቸው የአገዛዙን ጦር ለመበተን እድል እንደሰጣቸው በግንባር መረጃው ላይ ተመላክተዋል። አፋብሃ ቴዎድሮስ እዝ በግንባር መረጃው ላይ እንዳመላከተው በአውደ ውጊያው ላይ በስምና በማዕረግ ያልተለየ አንድ የአድማብተና አመራር ሲደመሰስ በርካታ የአድማብተና ኃይል ደግሞ ቁስለኛ መደረጉን ገልጿል። የመከላከያ ካምፕ በህወሓት ተከቧል። ከወደ መቀሌም አስደንጋጭ የተባለ ትዕዛዝ ወርዷል። በራያ ዓላማጣ ወታደራዊ ፍጥጫው ወደ ግንባር ግጭት ለማምራት ጫፍ ላይ ደርሷል። የህወሓት ታጣቂዎችና መከላከያ በአፈሙዝ ፊት ለፊት መፋጠጣቸው ተሰምተዋል። ባላማጣ ከተማ ዜሮ ሁለት የሚገኘው የመከላከያ ጊዜ ወታደራዊ ማዘዣ ካምፕ በህወሓት ታጣቂዎች ከበባ ውስጥ መግባቱን ተከትሎ መከላከያ ከአዳራሹ ወጥቶ ቦታ ይዞ እንደሚገኝ ከአካባቢው የወጡ መረጃዎች ያሳያሉ። በጉዳዩ ላይ የወጣው ወታደራዊ መረጃ እንደሚያመላክተው የቡድንና የነፍስ ወከፍ መሳሪያ የታጠቁ የህወሓት ታጣቂዎች በትናንትናው እለት ከቀኑ አስር ሰዓት ጀምሮ የመከላከያን ካምፕ በመክበብ መከላከያ ያለምንም ተኩስ ልውውጥ ካምፑን ለቆ እንዲወጣ መጠየቃቸው በመከላከያ አመራሮች ላይ ድንጋ ግንዛት ይፈጥረዋል። በሁኔታው የተደናገጡትና ከፍተኛ ብስጭት ውስጥ የገቡት የቀጠናው የመከላከያ የኃይል መሪዎች አባላቱ ከአዳራሽ በመውጣት ቦታ ቦታ ይዘው በተጠንቀቅ እንዲጠብቁ ማዘዛቸውን ያለማጣ ምንጮች ጠቁመዋል። አዳሩን በከባድ ፍጥጫ ውስጥ ያሳለፉት ሁለቱ ኃይሎች ዛሬ ህዳር 24 ቀን ከረፋ ጀምሮ ወታደራዊ ፍጥጫውንና ውጥረቱን ለማርገብ የመከላከያና የህወሓት ወታደራዊ አዛዦች መነጋገራቸው የተሰማ ቢሆንም ይህ ዜና እስከተጠናቀረበት ሰዓት ድረስ ግን ውጥረቱ አልረገበም። የመከላከያ ኮማንድ ፖስት አዛዥ ኮሎኔል አህመድ አላማጣ ከተማ የነበረውን ወታደራዊ ማዘዣ ካምፕ ወደ ራያ ጥሙጋ ማዛወራቸውን ተከትሎ ሌላ ከበባ በመፈጸም መከላከያ ለማስለቀቅ የህወሓት ታጣቂዎች ስምሪት ላይ መሆናቸው ታውቋል። በሌላ በኩል የራያ ወሎ የአማራ ማንነት አስመላሽ ኮሚቴና የነጌታቸው ረዳ ቡድን እንዲሁም የፌዴራል ባለስልጣናት በአዲስ አበባ ባደረጉት ስብሰባ የማንነት ኮሚቴው ብልጽግና በህወሓት ላይ ለሚወስደው እርምጃ አብረው እንዲቆሙ ተጠይቀው በጉዳዩ ላይ አለመስማማታቸው ተሰምተዋል። በተመሳሳይ መከላከያ ጃር ያለውን ሚሊሻ ሰብስቦ ከፌዴራልና ከትግራይ የሰላም ኃይሎች ጋር በመቀናጀት የህወሓት ታጣቂዎችን የማትዋጉ ከሆነ በአካባቢው ህወሓት ለሚፈጽመው ጥቃት ኃላፊነት አንወስድም በሚል ማስፈራሪያ ለማግባባት ሞክሮ እንደነበር፣ ሆኖም የራያ ተወላጅ የሆኑ የአማራ ሚሊሻዎች ራሳችን ችለን መቆም ነው የምንፈልገው ማለታቸውን ተከትሎ ስብሰባው ያለ ስምምነት መጠናቀቁ ተሰምተዋል። የአገዛዙ ወታደራዊ መኮንኖች ይህንን እቅድ አውጥተው በሚያነጋግሩበት ወቅት የበአዴን ብልጽግና አመራሮች መረጃ እንዳልነበራቸው፣ የሚሊሻ አባላቱም እኛ አማራንን በሚል እየታገልን ራያ የኔ ነው ከሚል ሌላ ኃይል ጋር ወግነን ልንቆም አንችልም በሚል የትግራይ ሰላም ኃይሎች ተፋላሚ ቡድኑ ጋር አብሮ መስራት እንደማይፈልጉ አቋማቸውን መግለጻቸውን የተሰማው ይህ በእንዲህ እንዳለም ህወሓት በትግራይ የጦርነት ዝግጅቱን ለህዝብ ይፋ አድርጎ አዲስ ትእዛዝ አውርዷል። ትእዛዙ ህዝቡ ላይ ላይቀሬው ትግል ራሱ እንዲያዘጋጅ ይጠይቃል። ወቅቱ ሰብል የሚሰበሰብበት ስለሆነ አርሶ አደሩ ሰብሉን በጊዜ እንዲሰበስብና ምርቱን ቆጥቦ እንዲጠቀም በህወሓት ታዝዟል። የትግራይ ህዝብ ከፊት ለፊቱ አስቸጋሪ ጊዜ እንደመጣበት ያመላከተው የህወሓት የወቅታዊ ጉዳዮች ማብራሪያ፣ ለዚህም የበጀት ክልከላውን ቀዳሚ ምክንያት አድርጎ አቅርበዋል። የፌዴራል መንግስት የመንግስት ሰራተኞችን ደሞዝና በጀት የከለከለው ትግራይን ከቦ ለማስራብ ዓላማ መያዙን በመጥቀስ ህወሓት ትዕዛዙን አጠናክሯል። የበጀት ክልከላው ህወሓትና ብልጽግናን ወደ ጦርነት የሚያስገባ ሌላኛው ምክንያት ሆኖ በመተንተን ላይ ነው። በጉዳዩ ላይ የትግራይ ጊዜ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ፌዴራል ላለፉት ሁለት ወራት የትግራይን የፌዴራል ድጎማ በጀት ይዞብናል ማለታቸውን ተከትሎ ጉዳዩ መነጋገሪያ ሆኗል። ከጄኔራሉ በተጨማሪ ማብራሪያ የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ተክላይ ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ጀምሮ ላለፉት ሁለት ወራት ሙሉ በሙሉ መቆሙን ለቢቢሲ ሲናገሩ ተደምጠዋል። ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት በፌዴራል በኩል የሚተዳደረው ይገኝበታል። የህወሓት ታጣቂ ኃይሎች ወደ አፋር ክልል በመግባት ስድስት መንደሮችን ማጥቃታቸውን ተከትሎ የተቋረጠው የፌዴራል ይሆናል ድጎማ በጀት ጉዳዩን ህወሓት የጦርነት መቀስቀሻ ምክንያት እንዳደረገውም ታውቋል። አዲሱ የህወሓት ትዕዛዝ ፌዴራል ከቦ ሳይፈጅ በፊት ታገድ የሚል መልዕክት የያዘ መሆኑ በመረጃው ላይ ተመላክተዋል። በአንድ በኩል ህዝበኛ፣ በሌላ በኩል ጸረ ህዝብ የሆነው ህወሓት ከዚህ ትዕዛዙ ጎን ለጎን ለወታደራዊ ሎጂስቲክ በሚል ከአርሶ አደሮች፣ ከነጋዴዎች፣ ከከተማ ነዋሪዎች ገንዘብ በመሰብሰብ ላይ ይገኛል። የቀይ ባህር ዘማች ወታደራዊ አፈሳ ተጠናክሮ መቀጠሉ ተሰማ። የኦህዴድ ብልጽግና ለድንበር ተሻጋሪ ጦርነት ዝግጅቱ የቀይ ባህር ዘማች በሚል ወታደራዊ አፈሳ እያከናወነ መሆኑ ተሰምተዋል። በአዲስ አበባና በኦሮሚያ ክልል እንዲሁም በሌሎች የኢትዮጵያ ክፍሎች በተመሳሳይ አውድ ወጣቶችን፣ ሴቶችንና ሕጻናትን ሳይቀር ለውትድርና በመመልመል ላይ ይገኛል። በተለይም በኦሮሚያ ክልል ጅማ ዞን ጌራ ወረዳ ዋላ ቀበሌ የሚካሄደው የቀይ ባህር ዘመቻ ወታደራዊ አፈሳ በቀዳሚነት የአማራ ተወላጆችን ሰለባ አድርጓል። ከአርባ በላይ የአማራ ተወላጆች ወደ ወታደራዊ ካምፕ ተወስደዋል። ቁጥራቸው ያልታወቀ የአማራ ተወላጆች መሳሪያና ትጥቅ እንዲፈቱ እየተደረገ ነው። ትጥቅ እያስፈታ ያለውም በኦህዴድ ትዕዛዝ የኦሮሚያ ልዩ ኃይል መሆኑን ለጉዳዩ የቀረቡ ምንጮች ጠቁመዋል። ከቀይ ባህር ዘመቻ ወታደራዊ አፈሳ ትይዩ የአማራ አርሶ አደሮች የሚያመርቱት በገበያ ዋጋ እንዳይሸጥ የአካባቢው የጸጥታና የፖለቲካ አመራሮች በተመኑት ዋጋ ብቻ እንዲሸጥ እየተደረገ መሆኑ በመረጃው ላይ ተመላክተዋል። በሩዝና በቡና ምርት ታዋቂ በሆነችው ጅማ ዞን ጌራ ወረዳ ዋላ ቀበሌ የአማራ ገበሬዎች ምርታቸውን በገበያ ዋጋ እንዳይሸጡ የተደረገው በተከታዩ መልክ ነው። አሁን ባለው ዋጋ አንድ ኪሎ ግራም የጀንፈል ቡና ዋጋ ሶስት መቶ ሀምሳ ብር ነው። የአማራ ተወላጆች እንዲሸጡ እየተገደዱ ያሉት በአስገዳጅ ሁኔታ በተቀመጠው የዋጋ ተመን መቶ ሀምሳ ብር ነው። በዚህ የዋጋ ተመን ውስጥ የኦሮሚያ ልዩ ኃይል አመራሮች እንዳሉበትም በመረጃው ላይ ተመላክተዋል። ከዚህ የዋጋ ተመን በላይ ሲሸጥ የተገኘ አማራ በልዩ ኃይሉና የኦህዴድ ባለስልጣናት እርምጃ ይወሰድበታል ተብሏል። ከዚህ ጋር ተያይዞ በኦህዴድ የጥፋት ፕሮጀክት 2500 የአማራ ገበሬዎች የቡናና ሌሎች አዝዕርት ማልሚያ መሬታቸው ተነጥቆ ለባለሀብቶች ሀብቶች ሊሰጥ መሆኑም ታውቋል። ባለፈው ዓመት የካቲት ወር ላይ በዚህ አካባቢ በተቀሰቀሰ ግጭት ወደ 150 የሚጠጉ ሰዎች ሲፈናቀሉ ከነዚህ ውስጥ አብዛኞቹ አማራዎች መሆናቸው አይዘነጋም። ከአራት ኪሎ ሀርጌሳ የበረሩት የአሜሪካው ጄኔራል ሞቃዲሾን ሳይረግጡ መመለሳቸው በቀጠናው አሰላለፍ አዲስ ውጥረት ፈጥረዋል። ከጄኔራሉ ጉብኝት በኋላም የአሜሪካ ጦር የብልጽግናውን አገዛዝ ለሌላ ተልዕኮ ፈልጎታል። ከጥቂት ቀናት በፊት በአራት ኪሎ ቤተ መንግስት ተገንተው ከአብይ አህመድና ከጦር አመራሮቻቸው ጋር የተወያዩት የአሜሪካው ጄኔራል ዳግቪን አንደርሰን ወደ ቀጠናው ያመጣቸው ዋና ምክንያት ከብዙ አቅጣጫ ታይቶ በመተንተን ላይ ነው። በጉዳዩ ላይ የሶማሊያ ጋርዲያን ይዞት በወጣው ዘገባ ዓላማውን ተንትኗል። የአሜሪካ አፍሪካ ጦር ማዕከላዊ እዝ አፍሪኮ ማዛዥ ጄኔራል ዳግቢን አንደርሰን በተከታታይ ቀናት ከአራት ኪሎ ሀርጌሳ እንዲሁም ፑንትላንድ ድረስ አምርተው የግዛቶችን መሪዎችና የጦር አለቆችን ማማከራቸው ይታወሳል። ጄኔራሉ በሶማሌላንድ የበርበራ ወደብን የዝግጁነት አቅም በስፍራው ተገንተው ገምግመዋል። በፑንትላንድ ደግሞ የግዛቱ ጦር በአሸባሪው አይኤስአይኤስ ላይ የተቀዳጃቸውን ድል ሲታዘቡ ዋናዋን ሞቃዲሾ ሳይረግጡ ብሎም ከሞቃዲሾ ገዢዎች ጋር ሳይመክሩ መመለሳቸው አወዛጋቢ ሆነዋል። ምንም እንኳን ጄኔራሉ ወደ ስልጣን በመጡ ሰሞን በሞቃዲሾ ከፕሬዚዳንት ሀሰን ሼክ መሀመድ ና ከሚመለከታቸው ጋር ቢገናኙም በአሁኑ ጉብኝታቸው ቪላ ሶማሊያን የጉብኝታቸው አካል አለማድረጋቸው በቀላሉ አልታየም። በጉዳዩ ላይ በቀጠናዊ ትርጉም ፖለቲካዊ ትንታኔ የሰራው ሶማሊያ ጋርዲያን ጀነራሉ ሞቃዲሾን ከጉብኝታቸው ውጭ አድርገው በአራት ኪሎ በሶማሌላንድ ና ፑንትላንድ የነበራቸው ቆይታ ዋነኛ ዓላማ የሀገራቱንና የግዛቱን መሪዎች ጸረ ሽብር ዘመቻው ያላቸውን ሚና ከፍ እንዲያደርጉ ለመጫን ነው ብሎታል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን የመጣ ሰሞን አፍሪኮምን አፍርሶ የአውሮፓ የአሜሪካ ጦር እዛ አካል ለማድረግ አቅዶ እንደነበር አይዘነጋም። ከዚህ ጋር ተያይዞ አሜሪካ ለሶማሊያ ሰላም ማስከበር የምታደርገውን የፋይናንስ ድጋፍ ብትቀንስም በወራት ልዩነቶች የአሜሪካ አቋም መሆኑን ተቀይሯል። የትራምፕ አስተዳደር በሶማሊያ የከፈተው ዘመቻ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ዘመን በአስር እጥፍ ጨምረዋል። ባለፈው አንድ አመት ውስጥም ከመቶ በላይ የአየር ላይ ጥቃቶች ተፈጽመዋል። አሜሪካ በሶማሊያ አዲስ የጦርነት ዘመቻ እያደረገች ለመሆኑ ይህ ሪፖርት ከበቂ በላይ ማረጋገጫ ሆነዋል። በዚህ ዘመቻ ጄኔራል ዳግቢን አንደርሰን የብልጽግናው አገዛዝ በአሜሪካ ዘ ሻዶው ዋር ላይ ተሳትፎ እንዲያደርግ ጫና ፈጥረዋል። ቅጥረኛው አገዛዝ በኢትዮጵያ ላይ ከባድ አደጋ ደቅነዋል። በዓለም ገበያ የዶላር ጥንካሬ መቀነስ ለኢትዮጵያ ስጋት ሆኗል። የአሜሪካ ዶላር በዓለም ደረጃ ያለው ጥንካሬ መድከም ለብዙዎች የዓለም ሀገራት ተስፋ ሲሆን ለኢትዮጵያ ግን ስጋት ሆኗል። አሜሪካ ኢንቨስተሮችን ለመሳብ ላይ የወሰደችው ይህ እርምጃ የዶላር ጥንካሬን በእጅጉ ቀንሶታል። ዜናው ለአብዛኛው ዓለም ደስታ ቢሆንም ለኢትዮጵያ ግን መጥፎ ዜና መሆኑን ብር ሜትሪክስ ዘግቧል። በዘገባው መሰረት የዶላር አቅም መቀነስ ብልጽግና የጦርነት ፖሊሲውን ለማስፈጸም በከፍተኛ ብድር ዕዳ ውስጥ የከተታት ኢትዮጵያ የብር ዋጋዋን ይበልጥ የሚያደክም ሆኗል የብር አቅም ችግር ከዶላር ጋር ብቻ ሳይሆን በዋናነት ከሀገር ውስጥ ገበያ ጋር የተሳሰረ በመሆኑም የኢትዮጵያ ኪሳራ በጥፍ ጨምረዋል። ኢትዮጵያ ከኤክስፖርት ይልቅ አብዝታ ከውጭ መሸመቷ፣ የንግድ ሚዛን መዛባት፣ ለኤክስፖርት የሚሆን የተመጠነ ብቻ አቅምና ምርት መኖር፣ ሀገሪቷ ቀጠን ያለ የውጭ ምንዛሬ ክምችት ብቻ መያዟ፣ ትይዩ ገበያ የሚፈጥረው ተጽዕኖ የብር አቅም መዳክ ምክንያቶች ተብለው በዘገባው የተዘረዘሩ ናቸው። የዶላር አቅም መቀነስ የብርን አቅም ይበልጥ የሚቀብረው እንጂ የሚያነሳው ባለመሆኑ ለ ኢትዮጵያ ከባድ አደጋ ደቅ ነዋል የዶላር አቅም መቀነስ የዓለም አቀፍ ኢኮኖሚ ቀውስ አመላካሽ ቢሆንም በብልጽግና አገዛዝ በአስከፊ የጦርነት አዙሪት ውስጥ መውጣት ላልቻለችው ኢትዮጵያ ድርብ ቀውስ እንደሆነ የምጣኔ ሀብት ባለሙያዎቹ ያስረዳሉ። በመጨረሻም ትራምፕ ከባድ የሚባል እርምጃ ወስደዋል። ኤርትራን ጨምሮ በርካታ ሀገራት ላይ ሌላ ትዕዛዝ ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ እንዳይገቡ በከለከሏቸው ሀገራት ላይ ሌላ ጠንከር ያለ እርምጃ ወስደዋል። በጉዳዩ ላይ ኒውዮርክ ታይምስ ባስነበበው ዘገባ መሰረት ትራምፕ አስቀድመው የጉዞ እገዳ ከጣሉባቸው ሀገራት የመጡ ዜጎች በአሜሪካ የመኖሪያ ፍቃድን ጨምሮ የዜግነት ጥያቄዎቻቸው እንዳይታዩ አግደዋል። የኢሚግሬሽን ኃላፊዎች ከሀገራቱ የመጡ ዜጎችን የመኖሪያ ፍቃድና የዜግነት ጉዳዮች ላይ የመጨረሻውን የፍርድ ውሳኔ ከመስጠት እንዲቆጠቡ፣ በተጨማሪም በመመልከት ላይ የሚያገኟቸውን ጉዳዮች መመልከት እንዲያቆሙ በሚል ትዕዛዝ ሰጥተዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ይደረጋል። ትራምፕ ከዚህ ውሳኔያቸው አስቀድመው የአፍሪካ ቀንድ ሀገራት የሆኑትን ኤርትራና ሶማሊያን ጨምሮ የብሔራዊ ደህንነት ስጋት ናቸው ባሏቸው የበርካታ ሀገራት ዜጎች ላይ ወደ አሜሪካ የሚደረጉ ጉዞዎችን የሚከለክል ትዕዛዝ ከስድስት ወራት በፊት ፈርመዋል። የፈረሙትን ትዕዛዝ አሁን በመፈጸም ላይ ናቸው። ትዕዛዝ ከተሰጠ ከቀናት በኋላም አሁን ላይ በኢሚግሬሽን ቢሮ በመታየት ላይ የሚገኙ የሀገራቱ ዜጎችን የተመለከቱ የመኖሪያ ፈቃድን እንዲሁም የዜግነት ጥያቄን የተመለከቱ ጉዳዮች መታየት እንዲያቆሙ ትራምፕ ውሳኔ አስተላልፈዋል። ከቀናት በፊት ከዋይት ሀውስ አቅራቢያ የብሔራዊ ዘብ ጠባቂዎች በጥይት ከተመቱ በኋላ ትራምፕ ስደተኞችን በተመለከተ ጥብቅ ውሳኔዎችን በማሳለፍ ተግባር ላይ ተጠምደዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን ያቀርባል። ጣና ቲቪ